የሩሲያና የዩክሬን ጦርነት የተመለከቱ መረጃዎችን ማንሳት ድርድሮች ተስፋ እንደሌላቸው ወይም ደግሞ በተለያየ መንገድ የሚለኩ ቢሆኑም ወደፊት ግን ዊትኮፍ፣ የዶናልድ ትራምፕ ልዩ መልክተኛ፣ ሴንት ፒተርስበርግ ተገናኝተው ከፑቲን ጋር በድርድር ጉዳዮች ላይ ጦርነቱ እንዴት መቋጨት አለብን በሚሉ ጉዳዮች እና እንዲሁ ደግሞ የሁለቱ ሀገራት ግንኙነት መመለስ አለበት በሚለው ላይ መክረው ነበረና ያን ከመከሩ በኋላ የሩሲያና የአሜሪካ ግንኙነት ምክንያቱም ኢስታንቡልም ላይ የመከሩት የሁለቱን ሀገራት ግንኙነት የሞስኮና የዋሽንግተን ግንኙነት እንዴት መፈጠር አለበት ወይንም ደግሞ ወደ ቀደመው ማለት ፕሬዚዳንት ባይደን ካበላሹት በፊት እንዴት ማምጣት እንችላለን በሚለው ጉዳይ ላይ ነበር የመከሩት። ፒተርስበርግም ላይ እንዲህ አይነት ምክክር አርብ እለት ካደረጉ በኋላ እሁድ እንግዲህ ሌሊቱን አካባቢ በጣም እጅግ አስፈሪና አስቸጋሪ የሚባል ጥቃት በዚህ ጥቃት ባይዞ 34 ሰዎች እንደሞቱ ከዩክሬን በኩል ያሉ መረጃዎች ያሳያሉ። ትላንትና ደግሞ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሰጡት አስተያየት ስልሳ የሚሆኑ ጥቃቱ የተሰነዘረው በነገራችን ላይ የሰሜን አትላንቲክ የጦር ጥምረት አባላት ወይም ስታፍ የሆኑ ሰዎች ለትሬኒንግ አሊያም ደግሞ ለሆነ ስብሰባ የተሰበሰቡበት ሱሚ ግዛት ውስጥ ሱሚ ከተማ ውስጥ አንድ ማዕከላዊ በሆነ አካባቢ ላይ ኮንግረሱ በሚገኝበት እንዲሁ ደግሞ አንድ የእዛው የሱሚ ግዛት ዩኒቨርሲቲ ያለ እዛ አካባቢ ነው የተደረገውና ብዙ ጊዜ አሁን ለየት የሚያደርገው ነገር የሰሜን አትላንቲክ የጦር ጥምረት ሰዎች በዛ ስብሰባ ላይ ይሳተፉ ነበረ፣ ህይወታቸውን ካጡት ሰዎች መካከልም እነሱ አሉበት የሚለው ነው እና ሰርጌይ ላቭሮቭም የኔቶ ሰዎች አሉበት፣ የዩክሬን ሰዎችም አሉበት፣ የዩክሬን ወታደሮችም አሉበት። ስብሰባው ሊደረግ የነበረው ያው እንደሚታወቀው ሞስኮን እንዴት መምታት አለብን ከሚለው አንጻር ነው የሚለው በጣም የተለየ ነገር ሆኖ አይቼዋለሁ።